በክልል፣ በዞን፣ በወረዳና በቀበሌ ሊያደርገው ያሰበውን የመድረክ ቼክሊስት የያዘ መረጃ ወጣ። ከኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የተነፈገው የሀሳብ እርጅና ተጫጭኖት የተበጣጠሰው ህወሓት የትግራይን ህዝብ እንደ ግል ንብረት ተጠቅሞ ራሱን መልሶ ለማዳን ዘመቻ ለብሔራዊ ህልውና ብሎ በጠራው ይፋዊ የጦርነት ቅስቀሳ በክልል ደረጃ፣ በሁሉም ዞኖች፣ በወረዳዎች እና በቀበሌዎች ከመስከረም 7 2018 ዓ.ም ጀምሮ እስከ መስከረም 18 2018 ዓ.ም ሊያካሂደውን ያሰበውን መድረክ የመድረኮቹ የሚካሄዱበት ቀንና እንዲሁም ዝርዝር ዓላማ የያዘ የቼክሊስት መረጃ ወጥቷል። ዋና አቅጣጫችን ጊዜ የለንም በሚል አመለካከትና ተግባር እንቅስቃሴዎችን በቅርበት በመከታተልና በመደገፍ እቅዶቻችን ውጤታማ ማድረግ ይሆናል ሲሉም እቅዱ እንደያዙ በቼክሊስቱ ተነቧል። የደሞዝ ጭማሪው የልማት ድርጅቶችንና የግል ሰራተኞችን እንዲያካትት እየተሰራ ነው ሲል የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታውቋል። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ለኢትዮጵያ ፕሬስ ድርጅት እንደገለጹት የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው ብለዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ፣ በዚህም የደሞዝ ቦርድ መንግስት ተቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወ ወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርዱ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግም ነው አቶ ካሳሁን ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆንም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል ኮንፌዴሬሽኑ በ2011 ዓ.ም ተምረት የግል ሰራተኛው መነሻ የደሞዝ ባሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችለዋል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየዓመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛልም ብለዋል ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪ እንዳይደረግ ሁሉም በቅንጅት መሰራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበትም መክረዋል ከዚህ በተጨማሪም ሰራተኞችም እየተደራጁ ቀጥታ ከአምራቹ የሚገዙበት ሁኔታ መፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ በሙሉ ለመቅረፍ በአይነት የሚደግፍበት መንገድ መዘርጋት እንዳለበትም ጠቁመዋል። መንግስት በደሞዝ ጭማሪው ረገድ የወሰደው እርምጃ ተገቢና ትክክለኛ ውሳኔ ነው ያሉ ሲሆን ጭማሪውን ለረጅም ጊዜ ሲጠየቅ ለነበረው ጥያቄ ምላሹ ይሰጣል ብለውም እንደሚያምኑ ተናግረዋል። ባለ ጉዳዮች ባሉበት ሆነው በዲጂታል የችሎት አገልግሎት የሚያገኙበት አሰራር ሊጀመር ነው ተባለ። ባለ ጉዳዮች ባልበት ሆነው መገልገል የሚያስችላቸው የዲጂታል አሰራር በተያዘው ወር በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንደሚጀመር ተገልጿል። የፌዴራል ጠቅላይ ፍርድ ቤት ምክትል ፕሬዝዳንት ጽሕፈት ቤት ኃላፊ ዳኛ አበበ ሰለሞን ከኢትዮ ቴሌኮም ጋር በመተባበር በፌዴራል ፍርድ ቤቶች መሰረተ ልማት ተዘርግቷል ሲሉ ተናግረዋል። አጠቃላይ የፍርድ ቤት አገልግሎቱን በዲጂታል መስጠት የሚያስችል መተግበሪያ የለማ መሆኑን ገልጸው ወደ ዲጂታል አሰራር ለመሸጋገር የኤሌክትሮኒክ አቤቱታ አቀራረብና ሙግት መመሪያ ጸድቋል ብለዋል መመሪያው ባለጉዳዮች ጉዳዮች ባሉበት ሆነው የኤሌክትሮኒክ አቤቱታ ለማቅረብ መልስ እንዲሰጥ ከፍርድ ቤቶች ወደ ባለ ጉዳይ መጥሪያ ለማድረስ እንደሚያስችል ጠቅሰው ባለ ጉዳዮች የዳኝነት ሂደቱን ባሉበት ሆነው እንዲከታተሉ የሚያስችል አሰራር ማካተቱንም ጠቁመዋል በዚህም ከመስከረም 23 ቀን 2018 ዓ.ም ተመረጀ ጀምሮ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ትግበራው እንደሚጀመርና በሂደት በተያዘው ዓመት በሁሉም የፌዴራል ፍርድ ቤቶች ለመተግበር መታቀዱም አብራርቷል። በቴክኖሎጂ ትግበራው የቴክኖሎጂ መገልገያ መሳሪያዎች እና መሰረተ ልማቶች ካላቸው ተደራሽነት አንጻር እንዲሁም የቴክኖሎጂ ግንዛቤን ማሳደግ ላይ ተጨማሪ ዝግጅት እንደሚያስፈልግም ጠቁሟል። መተግበሪያው የለማው ለፌዴራል ፍርድ ቤቶች ቢሆንም ለክልሎችን በሚያገለግል መልኩ በመዘጋጀቱ ክልሎች ወደ ራሳቸው ተጨባጭ ሁኔታ መቀየር እና መሰረተ ልማቶችን ዝግጁ ማድረግ ይጠበቅባቸዋል ሲሉ አስረድቷል ተብሎ ተዘግቧል። ግብጽ ከመስማማት ውጪ ሌላ አማራጭ የላትም ሲሉ ፕሮፌሰር ጆን ራኦን ያኦሮ አስታወቁ። ግድቡ አልቋል አሁን አባይ ላይ ሁለት ትላልቅ ግድቦች አሉ የኢትዮጵያ ታላቁ ህዳሴ ግድብ እና የአሰዋን ግድብ ይላሉ ፕሮፌሰር ጆን ራኦ ኒያውሮ የቀድሞው የናይል ተፋሰስ ኢኒሽቲቭ ዋና ዳይሬክተር ና ሪላይዚንግ ዘ ዋተር ሴኩሪቲ ኦፍ ዘ ናይል ባዚን ስቴትስ መጽሐፍ ደራሲ የሆኑት ፕሮፌሰር ኒያኦሮ ይህን የተናገሩት የታላቁ የኢትዮጵያ ህዳሴ ግድብ ግንባታ መጠናቀቅን ተከትሎ በሰጡት አስተያየት ነው አሁን ግብጽ ወደ ውይይት በመምጣት ከመስማማት ውጪ ሌላ አማራጭ የላትም። ከሁሉም የናይል ተፋሰስ ሀገራት ጋር በመተባበር የታላቁ ህዳሴ የግድብ ፍትሐዊ ና ምክንያታዊ በሆነ መንገድ ጥቅም ላይ እንዲውል በማድረግ እነሱም ተጠቃሚ መሆን ይችላሉ ሲሉ ለኬንያው ሲቲዝን ቲቪ ተናግረዋል። ኬንያ የአርባ ሁለት የቴሌቪዥን ጣቢያዎች ፍቃድ ልትሰርዝ ነው። የኬንያ የኮሚኒኬሽን ባለስልጣን በሰባት ቀናት ውስጥ የአርባ ሁለት የቴሌቪዥን ጣቢያዎች ፍቃድ ሊሰርዝ መሆኑን ተነግረዋል። ባለስልጣኑም ፍቃዳቸው ሊሰርዝ የሚችልን ጣቢያዎች ዝርዝር ይፋ ሲያደርግ ፍቃዳቸው ከተሰረዘ በኋላ ምንም ስራ ማከናወን እንደማይችሉ ገልጿል። የኮሚኒኬሽን ባለስልጣኑ የኬንያን የመረጃ ሕግ የሚጥሱ ተቋማት በጋዜጣ ከተነገረ በኋላ በሰባት ቀናት ውስጥ ፍቃዳቸው ሊሰረዝ እንደሚችል ሲያነሳ በዋናነት ያልተገባ ይዘት ማሰራጨት፣ የማሰራጫ መሰረተ ልማት አለመኖርና የፍቃድ ክፍያ ለመክፈልን ፍቃድ ሊያሰርዙ ይችላሉ። ተብሏል። ከወራት በፊት የቤቲንግ ቁጥጥርና ፈቃድ ቦርድ 23 የቴሌቪዥን ጣቢያዎች ከስፖርታዊ ውርርድ ጋር በተያያዘ የወጣውን የማስታወቂያ መመሪያ በመጣሳቸው ሊዘጉ እንደነበር አስጠንቅቆ ነበር። ጣቢያዎቹ የስፖርት ውርድ ማስታወቂያ እንዳይተዋወቅ ቢታገድም ማስታወቂያዎችን ማሳየት መቀጠላቸውን ቦርዱ ገልጾ ነበር። አርባ ሁለት የቴሌቪዥን ጣቢያዎች ፍቃድ መሰረዝ በባለፈው የፈረንጆቹ መስከረም 12 በጋዜጣ የወጣ ሲሆን በመጪዎቹ ሰባት ቀናት ውስጥ ይፈጸማል ተብሎም ይጠበቃል። ጎረቤት ሀገር ኬንያ በ2023 በአጠቃላይ 135 የቴሌቪዥን ጣቢያዎች እና 225 የሮዶ ጣቢያዎች የነበሯት ሲሆን በዋናነት መቀመጫቸው በዋና ከተማዋ ናይሮቢ ያደረጉ ናቸው። የአረብ ሀገራት በኔቶ አምሳያ የተዋህደ የጸጥታ ኃይል እንዲቋቋም ጥሪ አቀረቡ። የአረብ ሀገራት መሪዎች በኳታር ዋና ከተማ ዶሃ በተካሄደ የአስቸኳይ ጊዜ ስብሰባ ላይ በእስራኤል ላይ ጠንካራና የተባበረ ምላሽ ለመስጠት ተስማምቷል። አንዳንዶችም የአረቡን ዓለም ደህንነት ለመጠበቅ በኔቶ አምሳያ የተዋሃደ የጸጥታ ኃይል እንዲቋቋም ጥሪ አቅርበዋል። እሁድና ሰኞ ላይ የአረብ ሊግና የእስልምና ትብብር ድርጅት ኦአይሲ አባል ሀገራት በአረብ እስላማዊ ጉባኤ ላይ ተገናኝተዋል። ጉባኤው በእስራኤል ላይ የተለየ እርምጃ እንዲወሰድ የሚጠይቅ ውሳኔም አሳልፏል። የእስራኤል ቸልተኛ ድርጊቶች በክልሉ ሰላምና መረጋጋት ላይ ከባድ ስጋት ይፈጥራል ሲሉም ገልጸዋል ሲል ፊደል ፖስት ዘግቦታል። ሩሲያ የኔቶን አቅም እየፈተነች ነው ስትል ፖላንድ አስታወቀች። ፖላንድ ሩሲያ የሰሜን አትላንቲክ የጦር ጥምረትን አቅም በሰው አልባ አውሮፕላን እየፈተነች ነው ስትል አስታውቃለች። የኔቶ አባል ሀገራትን ሞስኮ በድሮን አቅም እየፈተነች ነው ያለችው ፖላንድ ትብብር ያሻል የሚል ጥሪም አቅርባለች። ወደ ፖላንድ የሩሲያ ሰው አልባ አውሮፕላኖች ጥሰው የገቡት የኔቶ ምላሽ ምን ያህል ነው የሚለውን ለማወቅ ነው ብለዋል የፖላንዱ የውጭ ጉዳይ ሚኒስቴር። የውጭ ጉዳይ ሚኒስተሩ ሲኮርስኪ እንዳሉት ሩሲያ ጦር ሳታውጅ የኔቶን ቁመና እየፈተሸች ነው። የፖላንድን ድንበር ጥሰው ከገቡ 19 ድሮኖች መካከል ሶስት አሊያም አራቱ ብቻ ተመተዋል መባሉ ጥያቄም አስነስቷል። የፖላንድ ጦር አልተዘጋጀም በሚል የሚነሳውን ጥያቄ ሚኒስትሩ አንቀበለውም ብለዋል። ድሮኖቹ ጉዳት አለማድረሳቸውን ያሳወቁት ሚኒስትሩ ኢላማቸውን አልመቱም ብለዋል። አነስተኛ ጉዳት ማድረሳቸው ግን አምነዋል። ሩሲያ የሮማንያውና ፖላንድን የአየር ክልሎች ጥሳ በመግባት ሁለት የኔቶ ሀገራት ዳር ድንበር ተዳፍራለች በሚልም ተወቅሳለች። ውድ የሶለዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው ወቅታዊ መረጃዎቻችን እነዚህ ነበሩ። እስካሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ የሶለዳ ሚዲያ ቤተሰብ መሆን እንደተለመደው ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ